እኔ በሀገራችን የማቀው እናት ልጇን ስትመርቅ እናት የልጇ ስኬት ሲያስደስታት ነው። ይቺ ደግሞ ይቺ ደግሞ ቅሌታም ወርዳ ልጇን አብርሽን ትሳደባለ። ስሚ ስሚ እናት እዚ ጋ ወራጅ አለ። ሰላም ጤና ይስጥልኝ ውዴ፣ የተከበራችሁ የቻናል የተከታታይ ሰላማችሁ ይብዛልኝ። በያላችሁበት ላይክ ሼር አድርጋችሁ ለአብርሽ አድርሱልኝ። አንዳንድ ሰዎች የምትናገሩትን አታቁም በእርግጥ እረዳሻለሁ። በአብርሽ እድሜ በአብርሽ ደረጃ አንቺ በአብርሽ አሁን ባለበት አንቺ ደረጃ ያኔ ድሮ አብርሽ እንደ አብርሽ ልጅ በነበርሽበት ሰዓት እንትን አላልሽም፣ አልሰራሽም፣ ስኬታማ አልሆንሽም። የመጨረሻው ግብሽ የሚሆነው ስኬታማ የሆኑ ሰዎችን ወርዶ መሳደብ ነው። አይዞሽ፣ እድሜ ቁጥር ነው። አዎ እድሜ ቁጥር ነው እና ልጅሽን ወርደሽ ከምትሳደቢ ወይም ከምትራገሚ ብትሰሪ ተፍተፍ ብለሽ በእድሜሽ ብትጠቀሚበት ጥሩ ነበረ። እኔ ንገራችሁ እንገራችሁ ቤተሰብ በማንንም አልናደድም በማንንም አልበሳጭም በማንንም ስኬት እግዚአብሔር በሰጠኝ ነገር ያለኝን ነገር እያመሰገንኩ ነው። በህይወት ዘመን በዚህች ምድር እስካለው ድረስ እስከ ወዲያኛው እስካለው ድረስ የማልፈው ምንም እንኳን ምንም አምስት ሳንቲም ባይኖረኝ ድሃ ቢሆን ማለት ነው ባላቸው ሰዎች አልቀናም። እንደውም ያላቸው ሰዎች ሊያስደስ ሊያስተኝ ይችላል። ምክንያቱም ለፍተው ላባቸውን ጣብ አድርገው ያንን ገንዘብ ስላገኙት እና ሴትዮ አብርሽም ለፍቶ ላቡን ጣብ አርጎ ተረግጦ ተሰድቦ ለሰው እንኳን ክፉ ቃል የማይወጣው ክፉ ቃል ሲወጣው ሰምቼ አላቅም። እሱን ወርደሽ የመሳደቡ ምሁራኑ እንኳን የለሽም። ስነ ስርዓት ያዢ፣ ተከበሪ። ምን አድርገ የምትይው? ፈጣሪ በፈጠረው ፍጡር ባልዲያ ምናምን እያልሽ አንቺ ወርደሽ እሱን የምትሳደቢው ጤና የለሽም። ሰው ልጅ ጤና ሲኖረው ጥሩ ነው እና ጤንነትሽን ብትመረመሪ ጥሩ ነው። ተመርመሪ እንዲ። መጀመሪያ ራስሽን አይተሽዋል? በመስተዋት? እሱን ባልዴ አፍ ብለሽ ከመሳደብሽ በፊት ራስሽን መስተዋት ላይ ቆመሽ ፊትሽን እዩ። ሰው ልጅ የራሱን ጉድፍ ሳያይ ስለ ሰው ጉድፍ ሲያወራ ይደብረኛል። እኔ በዚህ ምድር ላይ ማለት ነው። በተለይ ደግሞ ምንምም የማይናገሩ አሁን የጋሽ ልጆች መልስ ለማንንም ሰጥተው አያውቁ፣ ሰውን አይሳደቡ። ለራሳቸው ስኬት ብቻ ነው ደፋ ቀና ሲሉ የምናያቸው። ማንንም ሰው አይናገሩም። ሲሰደቡ ሲረገጡ እንኳን መልስ አይሰጡም። ድምጣቸው ተሰምቶ አያውቅም በሚዲያ ላይ ነገር ግን ይሄ የቅናት ወሬሽን እዛው ጣዩ። ይሄ የመንደር ቡና ስትጠጭ ምናምን የምትቦጫጭቂውን ወሬሽን እዛ ትተሽ ወደዚህ ነይ። ደርሶ ተሳዳቢ አትሁኒ። ምን አገባሽ እኛ? ከነ ባልዲ አፉ ከነ ምኑ ከነ ምኑ፣ አንቺ ያልሽውን ነው የምደግምልሽ። ከነ ምኑ እንወደዋለን፣ እናከብረዋለን። የሰው ልጅ ልቡ ንጹሕ ይሁን እንጂ እግሩ ተንሻፈፈ፣ አፉ ተንሻፈፈ፣ ምኑ ተንሻፈፈ፣ ምኑ እኛ አይመለከተንም። ሰውን ለመውደድ ንጹህ ልብ ብቻ ብቻ ብቻ በቂ ነው። አንድን ሰው ለመውደድ እሱ አብርሽ የሚያስወድደው ነገር ልቡ መልካም ስለሆነ ነው፣ ጥሩ አሳቢ ስለሆነ ነው እኛ የምንወደው እንጂ ስለ እሱ መልክ ስለ እሱ ምናምን እኛ ምን አገባን። ልቡ ንጹህ ይሆን እንጂ አንቺ ማነሽ እና ነው እሱን እንጂ